የ2018 ዓ.ም ትምህርት የመማር ማስተማር ሂደት መስከረም አምስት መጀመሩ ይታወቃል። እንግዲህ ከዚህ ጋር ተያይዞ የትምህርት የመማር ማስተማር ሂደቱን ከሚያሳልጡ ነገሮች ደግሞ አንዱ ምገባ ነው። የዘንድሮ የምገባ ሂደት ምን ይመስላል ስንል ንጠይቅ ደግሞ በሸገር ከተማ አስተዳደር በኮዬ ፈጬ ክፍለ ከተማ በቱሉ ዲምቱ ቁጥር አንድ የመጀመሪያ ደረጃ ትምህርት ቤት ተገኝተናል። ወደ ውስጥ እንግባና የምገባ ሂደቱ ምን ይመስላል የሚለውን የምንቃይ ነው የሚሆነው። ሜሮን ኤልያስ እና ጓደኞቿ በትምህርት ቤቱ የስምንተኛ ክፍል ተማሪዎች ናቸው። ለአመታት ሲተገበር በቆየው የተማሪዎች ምገባ መርሃ ግብርም ተጠቃሚዎች ናቸው። የመርሃ ግብሩን ፋይዳም ያስረዳሉ። ከአንደኛ ክፍል ጀምሮ እዚህ በመማር የዚህ ተመጋቢ መሆን እችላለሁ። እዛ ቤቴ ቁርስ ብዬ ከማረፍድና የትምህርት ጊዜ ከሚያመልጠኝልም እዚህ መጥቼ በጤናማ መንገድ ቁርሴን በልቼ ወደ ትምህርት ቤት ስገባ ለእኔም ጤናማ ረፍት፣ ጤናማ የሆነ ሰውነትና ጤናማ የሆነ ቀን ይሰጠኛል ማለት ነው። ሲመጣ ቁርስ አልበላሁም፣ እዚህ ደግሞ ምገባ የለም። የማስበው ትምህርት ሳይሆን እዚህ ጋር የራበኝ ሆዴ ነው ማዳምጣና በዛ ሰዓት ተማሪዎች መማራቸው ምንም ጥቅም የለውም። አይሰሙትም፣ ዘብት አይሰሙትም። ስለዚህ መማራቸው ምንም ጥቅም የለውም እና ደግሞ አቴንሽናቸውን ፔ የሚያደርጉት ትምህርታቸው ላይ ብቻ ነው። ምገባ ከተጀመረ በኋላ አቴንሽናቸውን ፔ የሚያደርጉት ሌሰናቸው ላይ ነው እንጂ ምግባቸው ላይ አይደለም። የምገባ መርሃ ግብሩ ከዚህ ቀደም ተማሪዎች የትምህርት አቀባበል ላይ የነበራቸውን ትኩረት ማጣት ማስቀረቱንም ያነሳሉ። የማይበሉ ልጆች ነበሩ። በዛ ሰዓት ደግሞ እስከ መውደቅ ድረስ የሚደርሱ ልጆች ነበሩ፣ ባለመብላት ማለት ነው። ከዛ ትምህርት ውስጥም የመተኛት ምናም ምናምን ትምህርት ያለማዳመጥ ምናምን ነገር ነበረ። ከዛ በኋላ የምገባ ስርዓት ናም ከተጀመረ በኋላ በትምህርታቸው ላይ የማዳመጥና የተለያዩ የፈተና ለውጦችና የውጤት ለውጦችም ያየባቸው ልጆች ነበር። ተማሪዎች እያንቀላፉ ነበር ክላስ ውስጥ ያንቀላፋሉ። አንዳንድ ተማሪዎች ሳይመገቡ የሚመጡበት አጋጣሚ አለ። እነዛ ተማሪዎች ስለሚራቡ የማንቀላፋት እንዲሁም የማርፈድ አሁን ላይ ግን ምገባው ከተጀመረ በኋላ እነዛ ነገሮች ተቀርፈዋል። እውነት ለመናገር የትምህርት ውጤታቸውን ላይ የተሻለ ውጤት አለ። ተማሪዎቹ በህብረት ማዕድ መጋራታቸውም የእርስ በርስ መስተጋብራቸውንም አሳድጓል። ከተማሪው ጋር ያለን ግንኙነት እየጨመረ እየዳበረ ይሄዳል። የሆነ መናቅ አይኖርም። እኩልነት ሆኖ ስለምንማር መናቅ ስለማይኖር እኩል ሆነ እንጂ እንማራለን። በዚህ ትምህርት ቤት ተማሪዎች ቁርስና ምሳ ላይ ለምገባ የሚቀርቡ ምግቦች ዳቦ ሆነ እንጀራ እዚሁ ትምህርት ቤት ቅጥር ግቢ ውስጥ በተዘጋጁ ቦታ ነው የሚዘጋጁት ማለት ነው። እዚህ ክፍል ሁልጊዜም እንጀራ ይጋገራል እንዲሁም ዳቦም የሚጋገር ይሆናል። ለተማሪዎቹም ትኩስ ዳቦ ትኩስ እንጀራ የሚቀርብ ነው የሚሆነው ማለት ነው። ሁለት ሺህ አራት መቶ ሃምሳ ተማሪዎች ይኖረናል። እነዚህ ተማሪዎች የሚመገቡት በቀን ሁለት ጊዜ ነው። አንደኛ ጠዋት ከአንድ ሰዓት እስከ ሁለት ሰዓት ቁርስ ይመገባሉ። ሁለተኛ ምሳ ላይ ስድስት ሰዓት እስከ ሰባት ተኩል ምሳ የሚገባ ናቸው። እንዲሁም መምህራንና ሰራተኞች ይኖራሉ። እነዚህም ደግሞ አጠቃላይ ሰራተኞችና ከመምህራን ጋር ዘጠና ሰራተኛ ሰራተኞችና ከመምህራን ጋር ይኖራሉ። እነዚህም ያው ናቸው፣ ምሳ ይኖራቸዋል። መምህራኖች የራሳቸውን ምሳ ለብቻው ካፌ ይኖራቸዋል፣ ደረጃውን የጠበቀ እንደ ሙያቸው ለብቻ ይኖራቸዋል ማለት ይመገባሉ። የተማሪዎች ምገባውም መንግስት ባስቀመጠው የምግብ ዝርዝር ወይም ሜኑ መሰረት የሚከወን ነው። ራሱን የቻለ ሜኑ አላቸው። ዛሬ የበሉት ነገ አይበሉ፣ ነገ የሚበሉት ሌላ ነገር ነው። ለምሳሌ አሁን ዛሬ ጠዋት ዳቦና ሻይ ነበር። ምሳ ላይ እንዳያቸው አሁን ምሳቸው እንጀራ ነው ከሽሮ ጋር ማለት ነው። እንዲሁም ደግሞ ነገ አሁን ጨጨብሳ ይኖራል፣ ጨጨብሳ ይኖራል። ምሳ ላይ ደግሞ እንደዚሁ እየተቀያየረ ምነቱ ሩዝ በዳቦ ይኖረዋል፣ ሩዝ ይኖረዋል ለብቻቸው እየተባለ ሁል ጊዜ በሳምንት ከሰኞ እስከ አርብ የተለያዩ ምግቦች ተማሪዎቹ ይበላሉ። በ2018 የመማር ማስተማር ሂደት በሸገር ከተማ አስተዳደር ኮየፈጭ ክፍለ ከተማ ካሉ 53 የመንግስት ትምህርት ቤቶች በ49ኙ እየተከናወነ እንደሚገኝ የክፍለ ከተማው ትምህርት ጽሕፈት ቤት ምክትል ኃላፊ ይናገራሉ። 95 ትምህርት ቤቶች አሉ፤ የመንግስትና የግል ትምህርት ቤት ማለት ነው። ከዛ ውስጥ የመንግስት ትምህርት ቤት 53 ትምህርት ቤት ነው። ከ53 ትምህርት ቤት ውስጥ 49 ትምህርት ቤት ውስጥ የሚገባ ፕሮግራም አለን። ከሃይ ስኩል በስተቀር ማለት ነው። አራት ሃይ ስኩል አለን። ቅድመ አንደኛ ትምህርት ቤት ማለት ቡኡረ ቦሩ እና አንደኛ ደረጃ ትምህርት ቤቶች 49 አለን። በ49ኙም ትምህርት ቤቶችና ጠቅላላ ወደ 30 ሺህ ተማሪ የሚገባ ፕሮግራም ይበገባሉ ማለት ነው። ተማሪ ብቻም ሳይሆን 1152 መምህራንም የምገባ ፕሮግራም አላቸው። ታዲያ በእነዚህ ትምህርት ቤቶች የድጋፍና ክትትል ስራውም ተጠናክሮ እንደቀጠለ ነው። በየሁለት ቀኑ ድጋፍና ክትትል ይደረጋል። ጠዋት ላይ ይሄኛው ትምህርት ቤት ባለሙያችን ማን እንደሚከታተል ፕሮግራም አውጥታል። በድንገትም መጥቶ ይሄ ምግብ ቴስት ያደርጋል። ጠዋት ቁርስ ላይ በድንገት መቶ ምን እንደተዘጋጀ ከሜኑ ጋራ ኳሊቲውንም ኳንቲቱ ራሱ እሱ እሱንም ቴስት ያደርግና ችግር ያለውን ትምህርት ቤት ለይተን እናርማለን ማለት ነው። ከአምስት ዓመት በፊት በመዲናዋ የጀመረው የተማሪዎች ምገባ መርሃ ግብር አሁን ላይ በተለያዩ የሀገሪቱ አካባቢዎች በመስፋፋት እየተከናወነ ይገኛል።